ጤና ስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? የዕለቱ ዘገባችን ተጀምሯል። በቅድሚያ ማባይት ነጥቦችን እናሁ የአሜሪካ መንግስት በነ ደብረ ጽዮን ህወሓት አመራርና ከእነሱ የተሰለፈው ጊዜያዊ መንግስት ላይ መፈንቅለ መንግስት እየፈጸሙ ያሉ አመራሮች ላይ ማዕቀብ ለመጣል ማሰቡን ዘ ኢኮኖሚስት ዘግቧል። እናንተም ሙሉውን የምትሰሙት ይሆናል። በሌላ መረጃ የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙኃን አዋጁ መሰረት ከስርጭት ታግዶ እንደሚቆይ ተወስኗል። ሌላኛው መረጃችን ነው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ስትቸሩን እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ አብራችሁን ቆዩ የአሜሪካ መንግስት በነደብረ ጽዮን ህወሓት አመራርና ከእነሱ የተሰለፈው ጊዜያዊ መንግስት ላይ መፈንቅለ መንግስት እየፈጸሙ ያሉ አመራሮች ላይ ማዕቀብ ለመጣል ማሰቡን ዘኢኮኖሚስት ዘግቦታል። ከዚህም በተጨማሪ በኢትዮጵያና ና በኤርትራ መካከል ግጭት ለመቀስቀስና ና ቀጠናውን ለማተራመስ እቅድ እንዳለባቸው ማውሰውተዋል። የህወሓት ቡድን ከኤርትራ ጋር በመሰለፍ የአብይ አህመድን መንግስት ለመጣል ጥምረት ፈጥረዋል ያሉ ሲሆን ዶክተር ደብረ ጽዮን ከኤርትራ ጋር ግንኙነት የለም ሲሉም አስተባብለዋል። ኢትዮጵያ በቀይ ባህር የባህር ኃይል መገንባት እንደምትፈልግ የታወቀ ቢሆንም ከኤርትራ ጋር ወደ ጦርነት ከተገባ ትግራይ የጦርነቱ አካል መሆኑ አይቀርምም ነው የተባለው። የኢቢኤስ አዲስ ምዕራፍ ፕሮግራም በመገናኛ ብዙሀን አዋጁ መሰረት ከስርጭት ታግዶ እንዲቆይ ተወስኗል። አዲስ ምዕራፍ የቴሌቪዥን ፕሮግራምን በተመለከተ ተዳደራዊ እርምጃ መውሰዱን ትላንት መጋቢት 23 ቀን 2017 ዓ ም የኢትዮጵያ መገናኛ ብዙሃን ባለስልጣን ያወጣው መግለጫ ያሳያል። በኢቢኤስ ቴሌቪዥን ጣቢያ አዲስ ምዕራፍ በተሰኘ ፕሮግራሙ እሁድ መጋቢት 14 ቀን 2017 ዓ ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፉ ህጎች አንጻር በመገምገም አስተዳደራዊ እርምጃውም ተወስዷል ነው የተባለው። በዚሁ መሰረት በቴሌቪዥን ጣቢያው የቀረበው ፕሮግራም በሀሰተኛ መረጃ ላይ የተመሰረተ ህዝብን የሚያሳስትና ጥርጣሬን የሚፈጥር የመገናኛ ብዙሃን አዋጅ 1238 ህዝባር 2013 የጥላቻ ንግግርና ሀሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በወጣ አዋጅ 1185 ህዝባር 2012 እንዲሁም የጋዜጠኝነትን ሙያ ስነ ምግባርን መደበኛ የጋዜጠኝነት አሰራርን የሚጥስ የፓራ ጆርናሊዝም አሰራርን የተከተለ ሆኖም ተገኝቷል የተባለው በዚህም ጣቢያውን በፕሮግራሙ ዙሪያ ተጠይቆ ለባለስልጣኑ በሰጠው ምላሽ ያሰራጨው ፕሮግራም ሀሰተኛ መሆኑንና ስህተት መፈጸሙንም ነው ያመላከተው። በተያያዘ ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። ብርቱካን ተመስገንን በተመለከተ በመገናኛ ብዙኃን ከተላለፈው ሀሰተኛ ዘጋቢ ፊልም ጋር በተያያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜም ተፈቅዷል። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነቢዩ ጥል ምሳን፣ የኢቢኤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጃ ይሉቃል ህሊና ታረቅኝ፣ ንጥር ደረጅና መታገስ አለም ይገኙበታል። በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛ ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳሰጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተወዳድረው ተከባብረው በሚኖሩ ብሔሮች፣ ብሔረሰቦች እና ህዝቦች መካከል ቅራኔ በመፍጠር ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድኑ አመራሮች ጋር በተለያዩ መገናኛ መንገዶች በመገናኘትና ተልእኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎችም ለችሎቱ ቀርበዋል የተባለው ፖሊስ የምርመራ ስራዬን በሰውና በሰነድ ማስረጃ በስፋት ማጣራት እችል ዘንድ 14 ተጨማሪ ቀናት ይፈቀድልኝ ሲል ባሳለፍነው አርብ መጠየቁን ተከትሎ ችሎቱ በትላንትናው ዕለት የፖሊስ ጥያቄ በመቀበል 14 የምርመራ ቀናቱንም ፈቅዷል የተባለው በተጨማሪም እስካሁን በተጠርጣሪዎቹ ላይ ያሰባሰብነው መረጃና ቀሪ የምርመራ ስራ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም አቅርቧል። የተባለው በመስመር ታዋቂ የነበሩት የእንግሊዛዊት በመቶ አንድ ዓመታቸው ህይወታቸው አለፈ። ሁለተኛው የዓለም ጦርነት ወቅት የጠላትን ሚስጥራዊ መልእክት በመስበር እውቅና ያተረፉት እንግሊዛዊት በመቶ አንድ ዓመታቸው ከዚህ ዓለም በሞት ተለይተዋል። ቻርሎት ቤቲ ዌብ ሰኞ ምሽት ማረፋቸውን የሴቶች ሮያል አርሚ ኮር ማህበርም ነው ያስታወቀው። ሊ ኮድ ብሬከርስ ተብለው ከሚታወቁት የሚስጥራዊ መልእክት ሰባሪዎች መካከል በህይወት የቆዩት ብቸኛዋ ሴትም ነበሩ። ቤቲ ዌብ ገና በ18 ዓመታቸው ነው ባኪንግ ሃምሽር የሚገኘውን ወታደራዊ እንቅስቃሴ የተቀላቀሉት። ወደ አሜሪካው ፔንታገን አቅንተው የጃፓን ሚስጥራዊ መልእክተኞችንም በመፍታትም አግዘዋል ይባላል። በ2021 የፈረንሳይ ከፍተኛውን ወታደራዊ ማዕረግም ተሸልመዋል። የሴቶች ሮያል አርሚ ኮር ማህበር በለቀቀው መግለጫ ቤቲ ዌብ ለአስርታት ሴቶች በጦር ሰራዊት ያላቸውን ሚናም እንዲነቃቃም ያደረጉ ናቸውም ተብሏል። ብሌችሊ ፓርክ ትረስት የተባለው ድርጅት ዋና ስራ አስኪያጅ ኤያን ስታንዴን ቤቲ ወይ በስራቻቸው ብቻ ሳይሆን እሳቸውና አጋሮቻቸው የሰሩት ስራ እንዳይረሳ በማድረጋቸው ይታወሳሉ ነው ያሉት። ቤቲ ወይ በአውሮፓውያኑ 2020 ለቢቢሲ በሰጡት ቃለ ምልልስ እንደተናገሩት የሚስጥራዊ መልእክት መስበሪያውን እንቅስቃሴ እስኪቀላቀሉ ድረስ ስለሙያውም እውቀት አልነበረኝም ብለዋል። በወቅቱ በአቅራቢያው በሚገኝ ኮሌጅ እየተማሩ የነበረ ነገር ግን ቆሊማ ከማዘጋጀት ባለፈ ሀገራችንን እናገለግል በሚል ቡድን መቀላቀላቸውንም ነው ያወሱት። በልጅነታቸው እናታቸው ጀርመንኛ ቋንቋ እንዳስተማሯቸው ተናግረው ይህ ሚስጥራዊ መልእክትን ለመፍታትም እንዳገዛቸው ይመሰክራሉ። ሚስጥራዊ መልእክት የሚፈታውን ቡድን ከተቀላቀሉ በኋላ ለቤተሰቦቻቸው የት እንዳሉና ምን እንደሚሰሩ ሳይናገሩ እስከ 1975 እንደቆዩም ነው የተናገሩት። ባረፉበት ቤት ሁሉ ስራቸውን ምን እንደሆነ ሲጠየቁ ጸሐፊ የሚል ነበር ምላሻቸው ተብለዋል። ለአራት አመታት ብሌችሊ ካገለገሉ በኋላ ሁለተኛው የዓለም ጦርነት በ1945 ሲቋጭ ወደ አሜሪካ መከላከያ ሚኒስቴር መስሪያ ቤት ፔንታገን አቅንተው ማገልገልም ጀምረዋል። በፔንታገን የነበራቸው ስራ የተፈቱ በጃፓንና የተጻፉ ሚስጢራዊ መልእክቶችን ማሰባጠርምና መተንተን እንደሆነም ተጠቁሟል። አሜሪካ ጃፓን ላይ አቶሚክ ቦምብ ብትጥል እንደምትችል እንደማያውቁ የሚናገሩት ቤቲ ዌብ ስራቸውን ካጠናቀቁ በኋላ ወደ ዩናይትድ ኪንግደም ተመልሰው አካባቢ የሚገኝ ትምህርት ቤት ጸሐፊ ሆኖ ማገልገል ጀምረዋል። በ2014 በፈረንሳዩ ፕሬዚዳንት ፍራንኳ ኦንላንድ የፈረንሳይ ከፍተኛ ማዕረግ የሆነው ሊጊዮን ደ ኦነር ከተሰጣቸው ስድስት ሺህ ብሪታንያውያን መካከልም አንዷ ቤቲ ዌብ ናበሩ። በ2023 ደግሞ የንጉስ ቻርልስን የንግስና ሲመት ለመታደም ከሁለት መቶ ሶስት ሀገራት ከተጋበዙ 2200 ሰዎች መካከልም አንዷ እንደነበሩ መረጃዎች አትታሉ። ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ ማድረጋቸው ተሰማ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ ማድርገዋል የተባለው ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን፣ ሀገራቱ ወታደራዊ ኃይሏን ለማስፋፋትም ቆርጣ መነሳቷን ያሳያልም ነው የተባለው። በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ፑቲን ከወራት በፊት የወታደሮቿን ቁጥር 2.39 ሚሊዮን ማድረስ አለባትም ብለው ነበር። አክለውም በተጠንቀቅ የሚጠብቁ ወታደሮች ቁጥር 1 ነጥብ አምስት ሚሊዮን ማድረስ እንደሚፈልጉም አሳውቀዋል። ይህ ማለት በሚቀጥሉት ሶስት አመታት የሩሲያ ወታደር ቁጥር በ180 ሺ ይጨምራል ተብሎ ይገመታል። ምክትል አድሚራል ቭላድሚር ስምላስኪ እንዳሉት አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትልከ የዩክሬን ጦርነትም የሚላኩ አይደሉም ብለዋል። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምል ወታደሮች በጦርነቱ መገደላቸውም ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለውን ጦርነት እንዲቋጭ ሙከራ እያደረገች ባለበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብም ጥሪ ያቀረበችው። ማክሰኞ ለት ሩሲያ በኬርሶን ከተማ በሚገኝ የሀይል ማመንጫ ላይ ባደረሰችው ጥቃትም አርባ አምስት ሺህ ሰዎች ያለ ኤሌክትሮኒክ ኃይል እንደቀሩም ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለው የኃይል ማመንጫዎችን ላለመምታትም ተስማምታ ነበር። ሩሲያ ባለፈው ዓመት በተመሳሳይ ወቅት የ150 ሺህ የምልምል ወታደሮች ምዝገባ ማድረጓም ይታወሳል። ከዚህ ቀደም የወታደሮች ምልመላ እድሜ ገደብ ሀያ ሰባት የነበረ ቢሆንም ይህ እድሜ ገደብ ሰላሳ እንዲሆን ከተደረገ በኋላም በርካታ ሰዎች ተመዝግበዋል ነው የተባለው። የምዝገባ ጥሪው የሚካሄደው በፖስታ እና ሎጊ በተባለው የመንግስት ድረገጽ አማካኝነትም ነው። በርካታ ሩሲያውያን ወታደራዊ ግዴታውን ላለመጣት አማራጭ የሲቪል ስራ መውሰድ መጀመራቸውም እየተነገረ ነው። ነገር ግን የሰብአዊ መብት ጠበቃ የሆኑት ቲሞፌ ቫስኪን ለገለልተኛ ሚዲያ እንደተናገሩት ከጦርነቱ በኋላ የሚደረጉ ጥሪዎች ሎተሪ ሆነዋል። የሚላሉ ባለስልጣናቱ የጦር ሰራዊቱን ለመሙላት አዳዲስ መንገዶችን እየተከተሉ ነውም ሲሉም ያብራራሉ። ሩሲያ በዓመት ሁለት ጊዜ ከምታደርገው ምልምሎች ምዝገባ በተጨማሪ በርካታ በኮንትራክተር የተቀጠሩ እንዲሁም ከሰሜን ኮሪያ የመጡም ወታደሮች አሏትም ተብሏል። ቢቢሲና ሚዲያ ዞና ባጣሩት መሰረት ሩሲያ በጦርነቱ መቶ ሺህ ገደማ ወታደሮችን አጥታለች ነገር ግን ሞስኮ ለዚህ እስካሁን ምላሽም ሰጥታ አታውቅም ነው የተባለው በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ በኋላ የሩሲያ ጦር ሰራዊት ቁጥር ሶስት እጥፍ የጨመረ ሲሆን ለዚህ ደግሞ ምክንያቱ ከዩክሬን የሚመነጭ ስጋት እና የኔቶ መስፋፋት እንደሆነ ሞስኮ ትናገራለች ከዩክሬን ጦርነት በኋላ ፊንላንድ እና ሰውዲን የሰሜን አትላንቲክ የጦር ቃል ኪዳን ወይንም ደግሞ ኔቶ አባላትም ሆነዋል። ፊንላንድ ከሩሲያ ጋር 134 ኪሎ ሜትር የሚረዝም ድንበርም ትጋራለች። እስራኤል ባለፉት ሁለት ሳምንት በፈጸመው ጥቃት 322 ህጻናት መገደላቸውን ተመድ አስታወቀ። እስራኤል እንደ አዲስ ባለፉት ሁለት ሳምንታት በጋዛ በጀመረችው ጥቃት 322 ህጻናት መገደላቸውን የተባበሩት መንግስታት ድርጅት ነው ያስታወቀው። በተጨማሪም በዚህ ወቅት ቢያንስ 69 ህጻናት መቁሰላቸውንም የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍም ገልጿል። የጋዛ የተኩስ አቁም ለህጻናቱ የወደፊት ህይወታቸውን የሚያስቀጥል እንዲሁም የማገገም ተስፋን የከፈተ ነበር ሲሉም የዩኒሴፍ ዋና ዳይሬክተር ካትሪን ራስልም ተናግረዋል። አክለውም ነገር ግን ህፃናቱ እንደገና አዙሪቱ ወደ ማያልቅ አስከፊ ጥቃቶች እንዲገባ አድርገዋቸዋልም ነው ያሉት። የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላ እስራኤል ከሁለት ሳምንት በፊት እንደ አዲስ ጥቃቷን ማጠናክራ ቀጥላለች። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሀማስ እንዲቀበልም ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍም ተግባራዊ ይሁን እያለ ነው ተብሏል። ሆኖም እስራኤል እና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግም እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣት እንዲሁም ዘላቂ የተኩስ አቁም የሚዘገይ የሚሆናል ተብሏል። በጋዛ የማያቋርጥና ማንንም ባለየ ሁኔታ የአየር ጥቃት እየፈጸመ እንደሆነ ገልጾ ባለፉት አስር ቀናት ውስጥ በየቀኑ መቶ ህፃናት ተገድለዋል ወይም የአካል ጉዳት ደርሶባቸዋልም ብሏል። አብዛኞቹ የተገደሉት ህጻናት የተፈናቀሉና በጊዜያዊ ድንኳኖች ወይም ደግሞ ጉዳት በደረሰባቸው ቤቶችም የተጠለሉ የነበሩ ናቸውም ነው ያለው። የእስራኤል መከላከያ ኃይል በበኩሉ በጋዛ በሚያደርገው ወታደራዊ ዘመቻ በሰላማዊ ዜጎች ላይ የሚደ እንዲደርሱ ጉዳቶችን ለመቀነስ እና በጦርነት ላይ ያሉ ህጎችን ጨምሮ ዓለም አቀፍ ግዴታዎችንም አከብራለሁም ብሏል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18 ሺህ ህጻናትን መገደላቸውን ከ34 ሺህ በላይ መቁሰላቸውን እንዲሁም አንድ ሚሊዮን የሚጠጉ ህጻናት በተደጋጋሚ መፈናቀላቸውንም ገልጸዋል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከአንድ ወር በፊት ክልከላ ማስቀምጧን ተከትሎ የሰብአዊ ቀውስ መከፋቱን የረድኤት ድርጅቶች እየገለጹም ይገኛሉ። ተጨማሪም በቅርቡ ስምንት የፍልስጤም የቀይ ጨረቃ ማህበር የህክምና ባለሙያዎች ስድስት የሲቪል መከላከያ ኤጀንሲ የመጀመሪያ እርዳታ ሰጮች እንዲሁም አንድ የተባበሩት መንግስታት ሰራተኛ በእስራኤል ጥቃት መገደላቸውን ተከትሎ የተባበሩት መንግስታት በጋዛ የሚያደርገውን እንቅስቃሴን ገታ ማድረጉንም አስታውቋል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎችም ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ5399 በላይ ዜማውያን መገደላቸውንም ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመላክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃትም ሁለት ሦስተኛው የጋዛ ህንፃዎች መውደማቸውንም የተባበሩት መንግስታት ድርጅትም አስታውቋል። በተደጋጋሚ እኛም ዘግበነዋል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ ትሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።